እኔ በእሷ እንደማላደርገው ጠንቅቀሽ ታውቂያለሽ። በጣም ይኸውልሽ አንቺ ይኸውልሽ፣ በቆየሽባቸው ዓመታቶች ከተወደድሽው በላይ ተወደደች። ከአንቺ በላይ የሰው ልብ ውስጥ ገባች። ቀናሽ። እንደዚህ ለማለት አይደለም። እንዲህ አክብረህ ነው የመጣው፣ ወንድሜ ነው ጓደኛ ነው እያልሽ እያወራሽ ምን ልዩነታችሁ? ለኔ ምንም ልዩነት የላችሁም። ለኔ አንቺ የሚመጣው ነገር ላይ እኩል ነው ልፈርድ የምችለው አክብረህ ነው የመጣው እኮ። አንዴ ላውራ፣ አይደለም እሷን አትናገራት። እሱም ቢሆን ጓደኛ፣ አንተም እሱ ላይ እንደዚህ ማድረግ አትችልም። በቃ እኮ ጸጥ በል። በቃ ከቻልክ አረጋጋት፣ ማረጋጋት ትችላለህ። አረጋጋት ነገርኩት። አይናገራትም ከዚህ በኋላ እሷን ግን አረጋጋት። በቃ እሷ ምንም አትልም።

ጋር የነደደኝ ነደደኝ ናፍቁት እንደ እሳት አቃተኝ አንተን ለመርሳ የወደፊቱ ኖሬ ባላውቅም በፍቅር ጉዳይ የለኝ ማገ ሰላም፣ ሰላም! ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ሰሞኑን እየተፈጠረ ያለው ነገር ትንሽ እየተረበሻችሁ እንደሆነ እናውቃለን። በዛ ምክንያት ግን ምንም ማድረግ አልቻልም እና ዛሬ የመጣሁት ግን ያው የራሴ ቻናል የለኝም እናንተ ጋር የምደርሰው ከእናንተ ጋር የምገናኘው በጆሲ ምክንያት ነው እና ዛሬ ጆሲን ያገኘሁት ለዛ ነው። ባለፈው በኤንዲ ቤት ሁላችንም እንዳየነው እዚህ ተሰብስበን ነበርና ከመቅዲ ጋር የነበረውን ነገር ምናምን አይታችኋል። ኤንዲና መቅዲ ተጋጭተው ነበረ በቪዲዮም አይታችኋል። ከቪዲዮ ጀርባም ከካሜራ ጀርባም በጣም ሲጣሉ፣ ሲጨቃጨቁ ነበር እና ከጆሲ ጋር ዛሬ የተገናኘ ነው ለቪዲዮ ማለት ነው። እሱንም ነው ለቪዲዮ ያገኘሁትኝ እያገኘሁት አይደለም። በእኔ ምክንያት ሁሉም ነገር በእኔ ምክንያት የመጣን መሰለኝ። እና ለዛም ነው ኤንዲንም መቅዲንም ጆሲንም ጠርቻቸው ላስታርቃችሁ የፈለግኩት ምክንያቱም በእኔ ምክንያት ማንም እንዲጣላ ማንም እንዲጋጭ አልፈልግም። እውነቱን ለመናገር አሁን ላይ ተረጋግቼ ትምህርቴን ራሱ መከታተል አለቅቶኛል። በጣም በጣም ተጨንቄያለሁ። በጣም ግራ ገብቶኛል። ያለውበት ነገር እኔ እንጃ። እንዲህ ብዬ አውጥቼ መናገር ብችል ኖሮ ደስ ይለኝ ነበር፣ ግን ደግሞ አሁን እሱ አስፈላጊ ስላልሆነ ችግር የለውም። ሁሉም ነገር ያልፋል። እግዚአብሔር ይመስገን እና ኤንዲን ጠርቻችኋለሁ ሊሆን እንድታረቁ ሰላም እንዲሆኑ ነው የምፈልገው። ሁሌም ፍቅር ሆነው ሁሌም አብረው እየሰሩ ሁሌም አንድ ላይ እንዲሆኑ ነው ፍላጎቴ። ማንም ከማንም ጋር እንዲጣላ አልፈልግም እና ጠርቻችኋለሁ። እየመጡ ነው። ሲመጡ አስታርቂያቸው ብቻ እሄዳለሁ። እንደታረቁ እናንተ ፊት እንደጣሉ እናንተ ፊት እንዲታረቁ ስለፈለኩኝ ነው። እና ዛሬ በቪዲዮ ይዤላችሁ የመጣሁት እስኪመጡ፣ እንጠብቃችኋለን ቤተሰብ ዛሬም ሁሉንም አስታርቅና ከዚህ በኋላ ግን እኔ ዩቱብ ላይ አታዩኝም ማለት ነው። ሁሉም ሰላም ይሆኑ። እኔ ግን ከዚህ በኋላ ከማንም ጋር ዩቱብ ላይ አታዩኝም ማለት ነው። መጡ መሰለኝ ቤተሰብ፣ መቅዲ መጣችው።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 አሁን ያልሽውን እየሰማው ነበር ለወራሽም ትንሽ ስለፈረጉኝ ነውና፣ እንትን ብትይስ ማለት ዩቲዩብ አቁማለሁ ያልሽ ነገር ትክክል ነው ብዬ አላስብ ማለት እኔ አሁን ይሄ ወስኜ የጨረስኩት ነገር ነው። አይደለም ዩቲዩብ ማቁም የለብሽም፣ መስራት አለብሽ። ምንድነው ምታስገድደው? ሰው ካልፈለገች አልፈለገችም። አርለን መቅዲ አልገባችም። ማቆም የለባት ይመስላል ማለት ነው እንድንጨቀጭቅ ምን እንደምትሰራው እራሱ አላውቅም፣ ግን አታስገድዳት። ካልፈለገች አልፈለገችም። እንድንጨቀጭቅ ምናምን አይደለም። ዚጋ የመጣሁት እኔ እጨርሻለሁ ሁሉንም ነገር እና እዚህ ጋር የመጣሁት ደግሞ በእኔ ምክንያት በእኔ ምክንያት ዓለም ያጣላችሁት ሁላችሁም። ግን እኔ የተሰማኝ ያለው እንደዛ ነው። ስለዚህ ሁላችሁም ታርቃችሁ በሰላም ብቻ በሰላም ብቻ ከእናንተ ጋር መለየት ንፈልገው በሰላም። በጣም ብዙ ያሳለፍነው ጓደኝነት አለ፣ በጣም ብዙ ያደረግነው ነገር አለ እና ብቻ ከሱ ከሱ አንፃር

የተፈጠረው ነገር ታውቃለህ አይደለም? በእኔ ምክንያት፣ በእኔ ምክንያት እንዳሉ ታውቃለህ። ሁሉም ነገር እየተፈጠረ ያለው ነገር በእኔ ምክንያት እንዳሉ ታውቃለህ። ግን ደግሞ እኔ ጥፋተኝነት ስሜት ተሰማኝ ነው፣ የዛን ቀን። ምናልባት እኔ ባልመጣ ኖሮ እዚህ ጋር ቁጭ ለምን ባናወራ ኖሮ ምናምን ያ ሁሉ ግርግር አይፈጠርም ነበር ምናምን ብቻ አንድ እውነት አሁን እየገባኝ አይደለም። ማለት የመቅዲ ምን አስባ እንደሆነ ምን እያደረገች እንደሆነ በየቪዲዮው ምናምን ምንም በየቪዲዮ እውነቱን ነው የማወራው። ምንም መች ነው የከዳሁት?

የምረጣም እያናድርከ ነው። እሷ የምትናገረው ነገር አናድም። ትላንት የመጣ ሰው የምትለው ምንድነው? ትላንት መጣች። ከትላንት ወዲያ ያሳለፍነው ነገር ነው። ጊዜ ማተር አያደርግም። አንድም ቀን ቆየ አስር ዓመት ማለት ነው። በመሀል የምታሳልፈው ነገር ነው አዲስ ነገር። ምን ልረዳት? የዋሸችኝን ነው የምረዳት

እኔ በሷ እኔ በሷ እንደማላደርጓ፣ ጠንቀታቀኛለሽ በጣም ሽ አንቺ ሆንሽ በቆየሽባቸው ዓመታቶች ከተወደድሽ በላይ ተወደደች። ከአንቺ በላይ የሰው ልብ ውስጥ ገባች። ቀናሽ? እንደዚህ ለማለት አይደለም። እንዲ አክብረህ ነው የመጣው። አክብረሽ አክብረህ ነው የመጣው። አንዴ ላውራ አይደለም። አንዴ እንዳመጣል እሱም ቢሆን ጓደኛህ ነው። አንተም እሱ ላይ እንደዚህ ማድረግ አትችልም። በቃ ማለት እሷ የበለጠ እሱን ያስገረመ። እሺ በቃ ተወው፣ ችግር የለውም። ኤንዲ ግን እነሱ ሲናገሩ በቃ ፀጥ በል፣ ለእኔ ስትል በቃ ፀጥ በልና፣ አንተ ሲጀመር ምን ነው በይን። በቃ ውሃ አልፈልግም ተወው፣ ችግር የለውም።

እንደዚህ እንዴት ላስረዳ? ቀስ ብለሽ አዋሪው በቃ ቀስ ብለሽ ማረክቸች ቀስ ብለሽ አዋሪው። ተረጋግቶ ነው እያወራሻለ፣ ተረጋግተሽ መልሽለት። እዚህ ጋር እንዴት ጣሉ? አደለም ካሜራ ይዥ የተቀመጥኩትኝ እኔ ከቿል ከአረጋጋት ማረጋጋት ትችላለ። አረጋጋት ነገርኩት፣ አይናገራትም ከዚህ በኋላ እሷንን። ግን አረጋጋት በቃ እዚህ ጠሯችሁ እንደዚህ ልትሆኑ አይደለም። እኔ እኔ ምን ማለት እንዳለብኝ አላቅም። ኤንዲ በቃ ለእኔ ስትል እባክህን በቃ እባክህን ለአንቺ ስልኮ መጠኝ በየቪዲዮ እያነሳችሁ ስም ማንሳት አሁን ሞራሉ እራሱ ችግር የለውም በቃ። ኤንዲ ለሁሉም ነገር ተወውና ማለት ነው በቃ ለእኔ ስትል እሷ ጋር ሚሆን ጥፋቱ፣ እኔ ጋር ሚሆን፣ ጆሲ ጋር ሚሆን፣ ማንም ጋር ሚሆን ችግር የለውም ብቻ ግን ትልቅ ልብ ነው ያለህ አውቃለው። በዚህ ትንሽ ጊዜ ውስጥ ከአንድ የተረዱት ትልቅ ልብ እንዳለህ ነው። ግን በቂ ተነስና ይቅርታ በላት ለእኔ ስትል በቃ ከዛ በቃ ችግሩን እንፍተው። እንደ ድሮ ግንኙነታችሁን እንደ ድሮ አድርጉ በቃ እባክል። ምን መሰለሽ፣ እኔ ከመቅዲ ጋር ምን አይነት ላይፍ እንዳለን ታውቂያለሽ። ማለት ምን አይነት አኗኗር እንደኖርን ታውቂያለሽ። እስካሁን ድረስ የሆነ አሁን ለምሳሌ እንደዚህ ውሃ ስጠጣ ምናምን ውሃ ጠጣዊ ምናምን ብላ ልትነግረኝ ትችላለች። እና ውሃ ስጠጣ እኮ የሆነ ስሜት ተሰማኝ እንደዚህ አነቀኝ ትናለኝ እኮ ትላንትና። የሆነ ምግብ ስበላ ምናምን ብላ ልትነግረኝ ትችላለች። እንደዚህ አይነት ጓደኝነት ነበረ የነበረ እና ያን ጓደኝነት ማጣት አልፈልግም ነበረ። ነገር ግን አሁን ላይ ማለት በጆሲም በኩል ማለት ነው። በሁለቱም በኩል ነው ቅር ያለኝ። ጆሲም ቢሆን ለእኔ እንደዛ አይነት ጓደኛ ነበረ ረጅም አመት ስንቆይ እንደዛ እኔ ቆየ ነው በእግዚአብሔር። ነገር ግን ይውልሽ መታ አሁን የሆነ ስሜት አለ ምናምን ነገር ስትል ማለት እሺ በሶኬ ኖርማለ ምናምን ነገር የሆነ ስሜት እሺ ምናምን ነገር ግን ከጆሲ ጋር እኔ የማላውቀው ስሜት መፈጠር አለበት ብዬ አላስብም። አንድ ነገር ሽራፊ ነገር ደብቀኝ አታውቅም። ይሄን ነገር ለምን መደበቅ አስፈለገ? በጓደኝነታችን እሷ የምትተማመን ከሆነ ጓደኝነታችን እንደዚህ እንዲቀጥል ከፈለገ ብዙ ዋጋ ተከፋፍለን ነው እዚህ የደረስነው። እኛ ብዙ ማለት ነው በቪዲዮ የሌሉ ብዙ ነገሮች ያንን ሁሉ ነገር አልፈን መተን እነዛ ነገሮች ውስጥ የመጀመሪያው ነገር እሱን እንዴት ማለት ለምን መደበቅ አስፈለገ? ከዛ ባለፈ ደግሞ ማለት ነው በአንቺ ጉዳይ ደግሞ በጣም ይደብረኛል። እንደ ሰው እንደ ኖርማል ሰው ይደብረኛል። በቃ ብዙ ዋጋን የከፈልሽው ዋጋ የከፈልሽው ጆሲን ለማግኘት ከጆሲ ጋር ለመሆን ምናምን እንዳልሆነ አቃለኝ። ግን ማለት ነው ኖ ኖ አይደለም። ልንገርሽ ማለት እኔና መቅዲ አራት ዓመት ቆይተናል። እኔ ቸግሮኛል ብዬ የሆነ ችግር ውስጥ ብገባ ላፕቶፕ አላት፣ ላፕቶፕ ልሸጥልኝ ይችላለች። ከዛ አንቺ ደግሞ ከተዋወቀን አንድ ወር ከምናምን ነው ቸግሮኛል ብዬ ፕራንክ ሳረግሽ ላፕቶፕሽን ደውለሽ ልሸጭልኝ ነበረ። ምንድነው ልዩነታችሁ ለኔ ምንም ልዩነት የላችሁም ለኔ። አንቺም እህቴ ነሽ፣ አንቺም እህቴ ነሽ። ስለዚህ የሚመጣው ነገር ላይ እኩሎ ልፈርድ ምችለው። እኔ ሰላም የከፈለችን ልክን ለአንተ ማለት ብዙ ያደረገችውን የጓደኝነት መስዋዕትነትና ስለ ጓደኝነት ስትል ያጣቻቸው ብዙ ነገሮች አሉ በቪዲዮ አልወጡ ማለት ነው። እናንተ ቪዲዮ ላይ ባያችሁት ነገር ነው የወደዳችኋት። ግን ከዛ ባለፈ ያደረገችው ነገር አለ። ስለዚህ መቅዲ አራት ዓመት ሞላት፣ አራት ዓመት ሞልቷት ዋሸችኝ እንደ አስመሰለች

ምን ወንድሜ ነው፣ ጓደኛ ነው እያልሽ እያወራሽ ምን እንዳደረግልሽ። እንድትጣሉ አደለም፣ እዚ ጋ እንድትታረቁ ነው።

እንደዚህ ማድረግ አልነበረብህም ስሚ እኔ ስለማቅ ነው አፍቅራው አይደለም ብታፈቅረው ኖሮ ከጆሲ ቀድሜ ማቀው እኔ ነበርኩ በቃ በዚህ ልክ ነው ማውቃት ስለዚህ እያስመሰለች ስለሆነ የማስመሰሏ ነው ምንም አይጸጥተኝም እኔ በእሱ እሺ እኮ እንደዚህ ማድረግ ግን አልነበረብህም እኔ እኮ ሁሉ እንድፈታው ነበር እኮ እንዲህ እየሰጠችኝ እንደሆነ ደግሞ ጠንቀቃት አውቃለች እሺ እኮ እኔ እንደዚህ እንድንሆን አልነበረም እኮ እንደዚህ እንዲሆን አልነበረም እኮ የራሳቸው ጉዳይ። እንዲሁ ታረቅ። በሰላማዊ መንገድ ነው የመጣሁት። ሁለት ቀን እኮ የሰራችሁ ቪዲዮ ላይ እኮ ኤንዲ ነው ኤንዲ ነው ነው ልክ እኮ ግን ደግሞ ሁላችንም እኔ እየተጨነኩ እንደሆነ ታውቃለህ አይደል? ሁሉን ነገር ነገር እነግርሃለሁ። እኔ ሁሉንም እንድንፈታው ነበር እኮ ይሄ። ለማንኛውም ይሄ ቪዲዮ ፖስት አይደረግም። ለምንድን ነው የሚፖስተው? እንደውም እኔ ብዙ ማውራት የምፈልገው ነገር ነበረ፣ ያለ ያላወራውት ማለት ነው። እና ኦዲየንስ በዛ ልክ እየተወዛገበ ስለሆነ እውነታውን ማወቅ አለበት ሲጀምር ነው ፖስት። ይሄ እንዴት ነው ፖስት የሚደረገው? ኤንዲ እኔ ነኝ ማቆም። እንደዚህ ነው ፖስት